መንግስት ሰማያትን ይገባል ብሎ የሚያስተምሩበት ሁለተኛ ደግሞ ቅድስት ድንግል ማርያም ታማልዳለች የሚል ትምህርት ከየትኛው መጽሐፍ ክፍል ነው ምክንያቱም መጽሐፍ ቅዱስ ከዘፍጥረት እስከ ራዕይ ድረስ ድንግል ማርያም ታማልዳለች ምን የለም? እዛ ላይ ደግሞ በህይወት ያለ ነው ሰውም ቢሆን ቅዱሳንም ቢሆኑ በህይወት እስካሉ ድረስ ነው ማማለድ የሚችሉት ከእግዚአብሔር በታች በሰውና በእግዚአብሔር መካከል አንድ መካከለኛ አለ እሱ ኢየሱስ ክርስቶስ ነው ይላል መጽሐፍ። እና ይህን ትምህርት እንዴት ነው አንተ ታብራራለህ? መንገሻ እነዚህ ትምህርቶች ከመጽሐፍ ቅዱስ ውጭ ናቸው ስትል በመጽሐፍ ሩሴ ማስረጃ ደግሞ ፕሩፍ ታደርጋለህ። መጽሐፍ ሩሴ ሆነ ትምህርት ከዛ በፊት ግን ሰው ክርስቶስን እንኳን ባያምን የድንግል ማርያም ስም ከጠራ የእግዚአብሔር መንግስት ይወርሳል የሚል ትምህርት እንዳለን የሚናገር ትምህርት የትኛው መጽሐፋችን ላይ ያገኘው? ምን ላይ እናውጣለን? እኔ ያው ከኋላ በጣም ብዙ የቤተ ክርስቲያናችን መጽሐፍቶች አሉ። የትኛው መጽሐፋችን ላይ ነው እንደዚህ የሚል ትምህርት ያገኘው? እስ እንደም ሶርሱን አንተ ስለሆንክ ያገኘው ምናልባት እኛ ራሱ መጽሐፉ ላይ ኖረ ስለሚችል መጽሐፉን አውጣና ንገረን። ካሜራ ከፍተ መጽሐፉን አውጥተህ ይው፣ እዚህ መጽሐፋችሁ ላይ ገጽ እንደዚህ ላይ እንዲህ የሚል ትምህርት አለ በለን። አሁን እኛ ትምህርት ላይ ነበር መውራት የፈለግነው፣ አንተ ግን ሞር ያመዘንከው አሉባልታ ላይ ስለሆነ እንደዚህ አድርገን እንጠይቀህ፣ ምን ላይ ያገኘህ እንደዚህ አይነት ትምህርት? የትኛው መጽሐፋችን ላይ ነው እንደዚህ አይነት ትምህርት ያለው? ከመጽሐፍ ቅዱስ ጠቅሶ እኳን አስተማሪም ሲያስተምር አንድ አባ የጠየኩ ጥያቄ ኖ እኔ አሁን ኖ፣ እንደዛ ብለህ አታንሳ። አሁን እዚህ ላይ አንድ ነገር እንግባባ፣ ይወል መንገሻ፣ ስለ ትምህርት ነው እያነሳን ያለ ነው። ትምህርታችን ደግሞ በጽሁፍ ሰፍሮ ያለ ነው። በይባል ባል የሰማኸውን ነገር ዝም ብለህ ያዳመጥከውን ነገር አምጠተህ እናንተ እንዲናችሁ እንዲህ ብላችሁ ታስተምራላችሁ ማለት አትችልም። ኦኬ ለምሳሌ ኦርቶዶክሳዊ አረዳድ የሚሹ ትምህርቶች አሉ። ኦርቶዶክስ አረዳድ ማለት አንድ ሰው ያንን ነገር ለማመን ቢያንስ በመጀመሪያ ኦርቶዶክስ መሆን የሚጠበቅባቸው አንዳንድ ሀሳቦች አሉ። አንዳንድ የሚነሱ የቤተክርስቲያናችን ትምህርቶች አሉ። ከፕሮቴስታንት ወንድሞቻችን ጋር ምንለያየው በኦርቶዶክሳዊ አረዳድ የሚጠይቁ ጉዳዮች ላይ አይደለም። ከእናንተ ጋር ምንለያየው ዶክትሪናል በሆኑ ትምህርቶች ነው። ዶክትሪና የሆኑ ትምህርቶችን አንሳ እስኪ፣ የትኞቹ ትምህርቶች ናቸው ከመጽሐፍ ቅዱስ ውጪ ስል ተወዳጅ ወንድማችን አንተ ምንድን ያደረግከው አሉባልታን ይወራሃልኝ እናንተ ምንም አንድ ሰው እግዜርን ቢክድ ራሱ እንደው የማርያምን ስም ከጠራ በማርያም እርጃ ካመነ የእግዜርን መንግስት ይወርሳል የሚል ትምህርት አለ ብለህና፣ የትኛው መጽሐፍ ላይ ነው ያነበብከው? ከመጽሐፍ ቅዱስ እኮ አይደለም። ከመጽሐፍ ቅዱስ ባይሆንም እኮ የትኛው መጽሐፍ ቤተክርስቲያን አዋልድ መጽሐፍቶች አሏት። የትኛው መጽሐፍ ላይ ያነበብከው አንተ እንደዛ እኔ አባ ሲያስተምር ነው ስሞዛሳየቀቶ። የመጽሐፍ ማስረጃ አታሳየን። ቪዲዮን አውጣ እናሳየን። በሌላ ሰው ስልክ ክፈትና ካሜራን ክፈት። ልክ አንተ እንዳልከው አንድ ሰው በእግዚአብሔር ባያምን እንኳን እግዚአብሔርን ክዶ የማርያምን ስም ጠርቶ የእግዚአብሔር መንግስት ይወርሳል የሚል ትምህርት የቤተክርስቲያናችን መምህራኖች የሚያስምሩበትን ቪዲዮ አውጣ። ከዛ በኋላ ሲንቀጥልን እናንተ እያወራል አጠገቤ ላይ ሰው የለም። በቃ ስለዚህ ምን እናደረጋለን መሰለ፣ ወንድማችን መንገሻ በመጽሐፍ ቅዱሴ ማስረጃ አንተ ማስረዳት የምትችላቸውን ሀሳቦች ብቻ አንሳ። በመጀመሪያ ደረጃ እኛ እንዲህ አይነት ትምህርት የለንም። ሰዎች የመድንን ህይወት የሚጀምሩት በክርስቶስ ኢየሱስ በማመን ነው ብለን እናምናለን። የክርስትና ህይወት የሚጀምረው በመዳን ነው። ሰዎች እንዴት ነው በመዳን የክርስትና ህይወትን የሚጀምሩት ነው ብለን የምናሰሩ በጌታችን በአምላካችን በመታችን በኢየሱስ ክርስቶስ በማመን ሰዎች በክርስቶስ ኢየሱስ ሳያምኑ ምን ማለት ነው? እውነተኛ የወይን ግንድ ጌታችን ኢየሱስ ነው። ከዚህ እውነተኛ የወይን ግንድ ጋር ያልተጣበቁ ቅርንጫፎች በአጠቃላይ የእግዚአብሔር መንግሥት ይወርሳሉ የሚል ትምህርት ቤተክርስቲያናችን አስተምር አታውቅም። ስለዚህ ሌላ ጊዜ ቤተክርስቲያን እንዲህ የሚል ከመጽሐፍ ቅዱስ ውጭ ትምህርት አላት ስትሉ በማስረጃ ብትመጡ መልካም ነው። እንዲህ የሰማችሁትን አሉባልታ ምናምን ምናምን ስለማይጠቅም ማለት ነው ስለዚህ ተወዳጅ ወንድማችን በመጽሐፍ ቅዱስ የማስረጃ እናንተ እንዲህ ብላችሁ ታምናላችሁ፣ ይኸው መጽሐፍ ቅዱስ እንዲህ ይላል ብለህ በማስረጃ እያሳየህ ልትወያይበት የምትችለው ትምህርት ካለ አንሳ። ካልሆነ ግን ተወዳጅ ወንድማችን ሌላ ጊዜ ተዘጋጅተናል። አሁን ምድል እንሰጣለን። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰብረው ትምህርት አለ ብለህናል። እሺ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰብረው ትምህርት ካለ አሁን ምድል እንስጥ በማስረጃ ልታሳይ በማስረጃ ልታወጣ የምትችለውን ትምህርት ብቻ አንሳፒክ ካደርግ ከዛ በኋላ እናወራለን። አው አሁን ለምሳሌ እሱም ትምህርት የሚያስተምሩ መምህራኖች የሉም ብላል ግን አለ አሁን ንው በሰሞናዊ ሶሻል ሚዲያ ላይ ሲንሰራፋ ተወዳጅ ወንድማችን መንገሻ ያልኩን ሰምተ አስገርሞኛል። ስለ እሱ ጨርሻ መንገሻ ግን መንገሻ እየሰማው ነው ፈለገ። ምንድን ነው ያልኩ አሁን እኔ እስ ቅድም ሳወራ ምንድን ነው ስለ የነበረው ምን ብዬ ነው ሳወራ የሰማኝ። በቃ ስለ እሱ አሁን ትችዋለሁ፣ ምክንያቱም አንተም እንትን ለማለቅ ስላልፈለከው እሱ ጋር አልፌያለሁ። አሁን ግን ሁለተኛው ሀሳቤ መንገሻ ወይዬ፣ ተወዳጅ ወንድማችን፣ አንድ ነገር ላስጠንቅቅህ ከይቅርታ ጋር። እኔ ፐርሰናሊ ሰዎች የፈለገውን አይነት አመለካከት ቢኖራቸው ይሄን ጉዳይ አይደለም። ከዛ ውጭ ግን ፕሊስ እንደ ልጅ አትሁን፣ እሺ አሁን እንደ ህፃን ልጅ አክት የምታደረግበት ቦታ ሳይሆን እንደ ትልቅ ሰው በማስረጃ በመረጃ የምትወያይበት ነው። እንዲህ ተብሎ እንዲህ ተብሎ አስገርሞኛል ምናምን ምናምን እሱን ጉዳይ ለእኛ ተው። ቅድም እንዳልኩ አሁን እኔ ብነግረህ አንተ ማትረዳቸው ብዙ ነገሮች አሉ። ኦኬ ለምሳሌ እኛና ፕሮቴስታንቶች የምንለያየው ዶክትሪናል በሆኑ ትምህርቶች ላይ ነው። ቤተክርስቲያናችን ለምሳሌ በአዋልን መጻሕፍቶቹ አካባቢ ያስቀምጠቻቸው ካነነክ የሆኑ ደግሞ ሌሎች ሀሳቦችም ጭምር አሉ እነዚህን ሀሳቦች አንድ ሰው ለመረዳት በመጀመሪያ ኦርቶዶክስ መሆን ይጠበቅበታል። አሁን አንድ ሰው ኦርቶዶክስ መሆን የሚጠበቅበትን ሀሳብ አይደለም አንስተን የምንረ እናንተ እኔ እናንተ አንተን ፕሮቴስታንት ያደረገን እኔን ደግሞ የዚህ ቅዱስ ቤተክርስቲያን አማኝ ያደረገኝን በጣም የሚለያየንን ሀሳብ ነው አንስተን መውራት ያለብን። ምሳሌ ላሳይ እሺ። እኔ እንዳንተ የህፃን ሀሳብ አንስቼ ሳይሆን እንደ ልጅ ትያረቁ ሳይሆን እንደ ትልቅ ሰው መጽሐፍ ቅዱስ ላይ ልንወያይባቸው የሚገቡ ሀሳቦችን እኔ አንስቼ ለምሳሌ ላሳይ። ተወዳጅ ወንድማችን መንገሻ፣ አንተ በስላሴ ታምናለህ? ላሳየ ለሌላ ጊዜ ተምረ እንድትወጣ ጀግና ጀግና ተጫውተህ እንዳትወጣ ማለት ነው። ቆይ ቆይ ቆይ፣ ታምናለህ ወይስ አታምነው? መንገሻ እየሰማሁህ እኮ ነው። በመጀመሪያ ታምናለህ ወይስ አታምነው? ታምናለህ ወይስ አታምነው የጠየቅኩህ ተረጋጋ። አንተ እኮ ብዙ ደቂቃ ያወራ ነው፣ ቅድሚም ጀምረህ ለአንድ ሰው እድል ትሰጥና፣ መንገሻ ተረጋጋ። ምናምን ምናምን እነዚህን ማማረኞች ተዋቸው ከምን መንገሻ። አንተ እኮ በስላሴ ታምናለህ ወይስ አታምንም? የጠየቁን ብቻ መልስ። ይሄ አንገተህ ሊያንቅ የሚገባ ጉዳይ አይደለም። የምታምን ከሆነ ምን አለው? ማተመን ከሆነ አላምንም። በስላሴ ታምናለህ ወይስ አታምንም? መንገሻ እንዴት አላምንም በስላሴ። እሺ ስላሴ ምንድን ነው? እስኪ አስረዳን፣ ሁለት ደቂቃ ውሰድና

ሶዋ አስረዳን እስኪ ስላሴ ምን ማለት ነው? ሁላችሁም አዳምጠው እዚህ ውስጥ ያላችሁ ፕሮቴስታንቶችም አዳምጡ። ስለ ስላሴ ያስረዳን። አቦን ለመንፈስ ቅዱስ ምንድን ነው? እስኪ ስለሱ ጉዳይ ያስረዳን። ሁለት ደቂቃ ውሰድና፣ ይሄ በሁለት ደቂቃ ውስጥም ያልቅ አይደለም። ችግር የአንተ የፈለግከውን ያክል ታይም ውሰድና፣ አንድ ሰዓት ሆን እናደምጥሃለን። ስለ ስላሴ ያስረዳን። ቃልተቃ ብዙ ለማውራት ፈቃደኛ አይደለም። ስላሴ ፈቃደኛ ሆነ እኮ ነው የገባው። አሁን ቀጥል ወደ ትምህርቱ። ሁላችሁም አዳምጡ። ስለ ስላሴ ሊያስረዳን ነው። የፈጀውን ያክል ሰዓት ይፍጅ። ስለ ስላሴ ወዴትም ሀሳብ ሳይዞር፣ ወዴትም ብዙ ነገር ዞር ሳይል ስለ ስላሴ ብቻ ያስረዳናል። እኔ ጥያቄ አይደለም ጠይቃሁ። አንተ ስለ ስላሴ ያስረዳል። በል ቀጥል። ስላሴ ሶስትነትና አንድነት ነው። እሺ አብ፣ ወልድ፣ መንፈስ ቅዱስ። አብ እግዚአብሔር፣ ወልድ የተወለደው በሰው ልጅ የመጣ ኢየሱስ፣ መንፈስ ቅዱስ ደግሞ ስራ። ከዚህ በላይ ላስረዳ አልችልም። ምክንያቱም አንተም መንገሻ የመስማት ስለ ስላሴ ለማውራት እኮ ለደቂቃ ይበቃብልህን ነበር። በ7 ሰከንድ ውስጥ ጨረስከው። ምን ሆነ ነው? በቃ ጨረስኩ። አይ ቆይ እንዴ ተረጋጋ እንጂ እንደ ካሳቀኝማ ልሳቅ እንጂ በእናትህ ይሄን እንኳን ነፃነት ስጠይቅ። ስትጀምር ምን ብለህን ነበር መሰለህ? ስለ ስላሴ ሁለት ደቂቃ ውሰድና እስኪ የምታውቀውን ነገር አስረዳን። መጽሐፍ ቅዱስን መሰረት አድርገህ አስረዳን። አይ ስለ ስላሴ ለመውራት ሁለት ደቂቃ አይበቃም አልከን። ኧረ ግድ የለም አንድ ሰዓትም ውሰድ አንድ ሰዓትም ውሰድና እኛ እናደምጣለን። እስኪ ስለ ትሪኒቲ ያስረዳን አለን። ብራዘር በሰባት ሰቀኑት ሱቆች አረስከው አብ እግዚአብሔር ነው። ወልድ ስለኛ የመጣ ነው። መንፈስ ቅዱስ ሰራጺ ነው። ከዚህ በላይ ምንም የምናገረው ነገር የለም። ማልክ ሰባት ሰከንድ ጭጭ አለች። መንገሻ አሁንም ሁለት ደቂቃ እሰጥሃለሁ። ሰፊ ታይም እሺ። በሰባት ሰከንድ ውስጥ አሁን እንደዚህ እንዳጨርሰው። ሰፊ ታይም ሰጠለው። አሁን ይሄን ሁሉ ነገር ያመጣው ምንድን ነው መሰለ? ምንም አይነት መሰረታዊ ነገር ሳይኖርህ የሆነ ብሌም ለማድረግ ነው የመጣው። እንዲህ አይነት ነገር ደግሞ ጥሩ አይደለም። ሰፊ ድል ሰጥቼ የነበረ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የሚታሰብ ነው ትምህርት አለው ይሰንል አሁ አለልክ በል እስቲማ አንድ በማስረጃ ልታነሳ ምትችለውን ነገር አውጣና በመጽሐፍ ሩሴ ማስረጃ እንወያይ ስንል ብራዘር አንተ ወደ ሌላ በጣም ፎከስ ታደርጋለህ አሉባልታ ምን የሆኑ ሰዎች እንዲህ ብለው እናንተ እንዲህ ትላላችሁ በዚህ ወጥቶ በዚህ ገብቶ እናንተ ግን ኧረ ተው ግድ የለም መጽሐፍ ላይ ፎከስ እናደርግ በመጽሐፍ ሩሴ ማስረጃ ልናወራ ምንችላቸውን ነገሮች እንመልከት እንዳስሳል አታደምጠንም እንዴት በመጽሐፍ ቅዱስ የማስረጃ ሀሳቦች ሊነሱ እንደሚችሉ ደግሞ ላሳይ ይፈልግ ያነሳልን ሰው በስላሴ ታምናለው ወይ ስላ አምናለሁ ብለ በስላሴ ታምናለ ኦፍኮርስ አምናለሁ ብለሃል የምታምን ከሆነ ስላሴ ምን ማለት እንደሆነ አስረዳን ብለህናል አሁን ስላሴ ምን ማለት እንደሆነ ታስረዳናለ ከጨረስክ ጨርሻለሁ አይ አስረ ጨርሻለሁ ካልክ በአነሳው ሀሳብ ላይ እኔ ጥያቄ ይጠይቃለሁ ታምን የለ ያመንከውን ትመልስልናለህ ማለት ነው አስረድተህ ጨርሰሃል ምንገሻ በጣም ጥሩ። እሺ ወልድ ክርስቶስ የአብና የመንፈስ ቅዱስ ቃል እንደሆነ ታምናለህ? አምናለሁ ወይም አላምንም በለን መንገሻ ነው። በጣም ጥሩ። እሺ ወልድ የአብና የመንፈስ ቅዱስ ቃል እኛም እንደሆነ ስለምናምን በዚህ ዙሪያ ላይ ጥያቄ አናነሳም። መንፈስ ቅዱስ የአብና የወልድ እስትንፋስ ወይም ቅዱስ መንፈስ እንደሆነ ታምናለህ? አምናለሁ በጣም ጥሩ እሺ ወልድ የአብና የመንፈስ ቅዱስ ቃል ከሆነ መንፈስ ቅዱስ ደግሞ የአብና የወልድ ቅዱስ መንፈስ ወይም እስትንፋስ ከሆነ አብ ለወልድና ለመንፈስ ቅዱስ ምንድን ነው ወልድ ለአብና ለመንፈስ ቅዱስ ቃል ከሆነ መንፈስ ቅዱስ ለአብና ለወልድ ቅዱስ መንፈስ ወይም እስትንፋስ ከሆነ አብ ለወልድና ለመንፈስ ቅዱስ ምንድን ነው? አብ ለወልድና ለመንፈስ ቅዱስ ባለቤት ነው። የወልድና የመንፈስ ቅዱስ ባለቤቱ አብ ነው። ምን ላይ እናውጣ? ማስረጃ ሰጠን። ባለቤት ነው የሚል ምን ላይ እናውጣ አብ ለወልድና ለመንፈስ ቅዱስ ባለቤት ነው የሚል፣ እግዚአብሔር ይቅር ይበለኝ። እሺ ማስረጃ ስጠኝ። ምን ላይ እናውጣ? ምን ላይ እናውጣ? አሁን ምን ላይ እናውጣ? መጽሐፍ ቅዱስን እኮ መሰረት ያደረገ እምነት ነው አይደል ያለ? ምን ላይ ነው እንደዚህ የሚል ሐሳብ ያገኘው? ምን ላይ እናውጣ? ከዘፍጥረት እስከ ዮሐንስ ራእይ አንድ ጥቅስ ብቻ ስጠኝ። ለኔ ወዳጄ አብ ለመንፈስ ለአብን ማን ነው? አብ ለወልድና ለመንፈስ ቅዱስ ባለቤት ነው የሚል አንድ አንድ የመጽሐፍ ቅዱስ ማስረጃ ስጠኝ። ምን ላይ እናውጣ? መንገሻ ለምሳሌ ዘፍጥረት ላይ በመጀመሪያ እግዚአብሔር አምላክ ሰማይና ምድርን ፈጠረ ነው የሚለው። የእግዚአብሔር መንፈስ ደግሞ በውሃ ላይ ሰፍሮ ነበር ይላል። ሰማይና ምድርን ፈጠረ ነው የሚለው። እኔ ታዲያ መቼ ነው? ዮሐንስ ወንጌል፣ ዮሐንስ ወንጌል። እኔ ታዲያ መቼ? ቆይ ቆይ ቆይ ቆይ መንገሻ፣ እኔ ጠየቁት ጥያቄ ምንድን ነው የጠየቁት? ጥያቄ ምንድን ነው የጠየቁት? የጠየቀኝ እግዚአብሔር በመጀመሪያ ምንድን ነው የፈጠረው? እንዴ፣ ይሄን የጠየቁ መንገሻ፣ የጠየቀኝ ጥያቄ እኮ አድርሰው። ጥያቄውን ደግመህ በለኝ ቅዱስ ጥያቄው ደግመህ ይሰማል። አዎ ይሰማል። ጥያቄውን ንገረኝ። ነው ለወልድና ለመንፈስ ቅዱስ አብ ምንድን ነው ነው ያንተ ጥያቄ። ታ አብ ለወልድና ለመንፈስ ቅዱስ ምንድን ነው ብዬ ጠየቁ። አንተ ደግሞ ምን በለመለስክልኝ? ባለቤት ነው አልከኝ ባለቤት ነው የሚል አንድ የመጽሐፍ ቅዱስ ማስረጃ ሰጠኝ ስለ አንተ ዘፈጠረ ተለ እግዚአብሔር ሰማይን እና ምድርን ፈጠረ ይላል ትለኛለ እኔ በመጀመሪያ ምንድን ነው የተፈጠረው ብዬ አልጠየኩም፣ እንጂ እንደዚህ አይነት ሀሳብ እንዳተነሳው አብ ለወልድ እና ለመንፈስ ቅዱስ ምን እንደሆነ የሚናገር አንድ የመጽሐፍ ቅዱስ ማስረጃ አውጣና ነገር መጽሐፍ ቅዱስ ዮሐንስ ወንገል ምዕራፍ አንድ ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ሁሉም በእርሱ ሆነ ቃልም ደግሞ ስጋ ሆነ ይላል። በመጀመሪያ ምን ነበር? ቃል ነበረ። ቃልም እሱ ራሱ እግዚአብሔር ነበረ። ከዛ ሁሉ በእርሱ ሆነ ካለ በኋላ ቁጥር 3 ላይ ቁጥር 12 ላይ ስትወርድ ቃል ስጋ ሆነ ይላል። እሺ፣ ይህ ማለት በመጀመሪያ ቃል ቃል ማለት እግዚአብሔር ነው። እግዚአብሔር ቃል ነው። ቃል እግዚአብሔር ነው። ኮሜንት ላይ ማርከሻ የምትሉ ሰዎች ማርከሻ አትበሉ የወንድማችን ስም መንገሻ ነው መንገሻ እያላችሁ ጻፉ ማርከሻ ሚላችን ይቀርታል እሺ ቀጥል ምንም ይበሉ ችግር የለም እሺ በሉ በቃ ስለዚህ ቃል ስጋ ሆነ ይህ ማለት ወልድ ሆኖ መጣ ማለት ነው አብ አይደለም የመጣው አብ በሰማይ ወልድ በምድር ስለዚህ ወልድን የላከው አብ የወልድ ባለቤት ነው። የወልድ ራስ ነው። ራስ ነው እሺ። ባለቤት እንመለሳለን። አብ ለወልድ ራስ ነው የሚል የመጽሐፍ ቅዱስ ማስረጃ እስኪሰጠን ምን እናውጣ። ቆይ አሁን ባለቤት የሚል ነበር የጠየኩ ለወልድና ለመንፈስ ቅዱስ ባለቤት ነው የሚለውን ቆይ እናዘግየው እና አብ ለወልድ ራስ ነው፣ ባለቤት ነው የሚልም ደግሞ ማስረጃ ምንለይና ብ አሁን በጣም አንገር መልስ እየሰጠ ነው። አሁን በጣም አሪፍ፣ አሁን ጥሩ ነው። ስለዚህ አሁንም አንድ ጥቅስ ደግሞ አንሳና አብ ለወልድ ባለቤት እና ራስ እንደሆነ የሚናገር መጽሐፍ ቅዱስ ማስረጃ እናወጣለን። ለምሳሌ መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ ሶስት ከቁጥር አስራ ስድስት ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን ወዶአልና አንድያ ልጁ እስኪሰጥ ነው የሚለው። ስለዚህ እግዚአብሔር አብ አንድ ልጅ ነበረው እሱን ሰጠን። አብ እግዚአብሔር ነው፣ ወልድ ደግሞ ኢየሱስ ነው። ስለዚህ እዚህ ጋር አብ የክርስቶስ ኢየሱስ አባት፣ ኤፌሶን ላይም ኤፌሶን አንድ ላይም የጌታችን የኢየሱስ ክርስቶስ አባትና አምላክ ብሎ ነው የሚጀምረው አይደል ስለዚህ አብ ለመንፈስ ቅዱስና ለወልድ ለኢየሱስ ክርስቶስ አባት ወይ ደግሞ የነሱ ባለቤት ነገር ግን ስላሴውን እዚህ ጋር እያፋረሰ አይደለም ስላሴ በሶስትነት ቢሆንም አንድ ነው ሶስትነትና አንድነትን የሚያመላክተው ማቴዎስ ወንጌል ምዕራፍ 28 ከቁጥር

በመለኮት ሶስት ናቸው። በጣም ትክክል። በአምላክነት ግን አንድ ናቸው። ኦኬ በመለኮት ሶስት ናቸው፣ በአምላክነት ደግሞ አንድ ናቸው። ኦኬ በመለኮት ሶስት ነው ስንል ምን ማለት ነው? እሱን ነገር ቅድም ይሄንን ታይም ተጠቅመህ ብታስረዳን አሪፍ ነበረ። በመለኮት ሶስት ናቸው ማለት ደግሞ ምን ማለት እንደሆነ ፕሊስ ትንሽ እሱን ትንሽ ነካ ብታደርገው አሪፍ ነው። በመለኮት ሶስት ናቸው ማለት አብ ላኪ ነው የላከው አብ ነው። ኦኬ፣ በመላኩ አብ ኦኬ፣ በመላኩ ላከው ደግሞ አሃ። ኦኬ፣ በመለኮት ሶስት ናቸው። ኦኬ፣ ሶ አብ በመላኩ የላከ ኦኬ፣ በጣም አሪፍ እሺ። ወልድ ደግሞ የመጣ ኦኬ፣ የመጣ እዛ ለማንኛውም ፊልጵስዩስ ላይ ለሞት እንኳን ያውም ለመስቀል ሞት የታዘዘ የሆነ ይላል። ስለዚህ የታዘዘው ወልድ ኢየሱስ ነው። ትክክል በዚህ በመጽሐፍ ቅዱስ ክፍል ላይ ትንቢተ አትናቲዮስም ላይ እንደዛ ይላል። አረ በመለኮት ሦስት ናቸው ይላል። እዚህ መጽሐፍ ቅዱስ ክፍል ላይ ትንቢት አትናቲዮስ ላይ ትክክለኛ አረ መንገሻ በመለኮት አትናቲዮስ ላይ አይቲንክ አትናቲዮስ ከ66 ውጭ የሆነው ትምህርት 81 አድሩ አይደል? ኦ ኖ ይቀርታል። ቲቶ ነው መሰለኝ ቲቶ ላይ እንደዚህ ይላል መሰለኝ አይደል? በመለኮት ሶስት ናቸው ይላል። ቲቶ ስንት? እኔ ቁጥሩ እረስቸው ነው፣ ግን በመለኮት ሶስት ናቸው የሚል ሀሳብ አይቲንክ ተሳስቻለሁ። የለም ነው አለ? አንተ እንዳልከው የለም ወይስ አለ? አለ እያልክ እኮ ነው። ኦኬ ትንቢተ ቲቶ ላይ እስቲ ምዕራፍና ቁጥሩን እንፈልጋለን። ቆይ ጻፉ አንዴ። ትንቢተ ትንቢተ ቲቶ ትንቢተ ቲቶ ምን ምን የሚባል ነው ያለው? ትንቢተ ምን ላይ ነው ያለው? አይ ትንቢተ ቲቶ የሚባል ወይስ? ሶሪ በጣም ምን ላይ ነው ያለው? መንገሻዬ በመለኮት ሶስት ናቸው የሚለውን ምን ላይ ነበረ? አውጡና ምብቡ ያልከን ትንቢተ ምን ላይ ነው ትንቢተ ያልከው እኮ አንተ ነህ። ትንቢተ አትናቲዮስ ያልከው አንተ እኮ ነህ፣ እኔ አላልኩም። ይቅርታ በጣም ይቅርታ። በጣም ምን ላይ እናውጣ? እሺ በመለኮት ሦስት ናቸው፣ በመለኮት ሦስት ናቸው የሚለውን ምን ላይ እናውጣው? መንገሻዬ እሱ እኮ ያልከው አንተ እኮ ነህ፣ እኔ አይደለሁም እኮ አይ አይደል፣ በመለኮት ሶስት ናቸው ያልኩት እኔ ነኝ እንዴ? እና ስላሴ የሚል ትምህርት እኮ በመለኮት ሶስት ናቸው ብለህን ነበር መንገሻ። ስታምነው ነው እንጂ ስላሴ የሚለው ትምህርት እኮ፣ ስታምነው በመለኮት ሶስት ናቸው። በቃ አሁን ሶስት ነገሮችን ላንሳለ። አንደኛ አብ ለወልድ ላለመንፈስ ቅዱስ ባለቤት ባለቤት ነው የሚለውን ሁለተኛ በመለኮት ሶስት ናቸው የሚሉትን ጥቅሶች መለይ እናወጣ። ኤፌሶን አንድ ጊዜ መጽሐፍ ቅዱስ ክፈጭ። ቆይ መንገሻ፣ በጣም አሪፍ ሀሳቦችን እያነሳ ነው እዚህ ውስጥ ያላቸው ኦርቶዶክሳውያን። ይሄ ጥሩ ይሄ አሁን ጥሩ ሀሳብ ነው። በቃ እንዲህ አይነት ፕሮቴስታንቶችን ነው የምንፈልገው ሰው እንደ መንገሻ ያሉ ወንድሞቻችን በዚህ አጋጣሚ ማመስገን እንፈልጋለን። አንደኛውን ጥቅሶችን በቀጥታ ያወጣልናል መንገሻዬ፣ ሰው የመጀመሪያውም ያወጣልን በመለኮት ሶስት ናቸው የሚል የመጽሐፍ ቅዱስ ማስረጃ ያወጣልናል። ምን ላይ እናወጣ መንገሻ? ው ከዘፍጥረት እስከ ዮሐንስ ራእይ ያለ የትኛው መጽሐፍ ቅዱስ ክፍል ላይ እናውጣ? ንገራት፣ ታወጣልሃለች ንገራት ማና ኤፌሶናት፣ አዎ ታውጣላለች። ነገራት ምን ላይ ታውጣ? በማቴዎስ ወንጌል ምዕራፍ 28 በቅ በጣም